የዕለቱ የክብር እንግዳና የዩኒቨርሲቲ ቦርድ አባል የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ እንደገለጹት የቀድሞው የትምህርት ስርዓት ከልዕቀት ይልቅ በተደራሽነት ላይ ያተኮረ በመሆኑም ዘላቂነት የሌለው እንደሆነ ጠቁመዋል። በአሁኑ ወቅትም ሀገሪቱ ችግር ፈቺ የትምህርት ፖሊሲዎችን በመቅረጽ ወደፊት የሚመሩ በስነ ምግባር የታነጹ ባለሙያዎችን እያፈራች ትገኛለች ያሉት ዶክተር ደምስ የዩኒቨርሲቲን መውጫ ፈተና የወሰዱ ተማሪዎች በከፍተኛ ሁኔታ ማለፍ መቻላቸው የትምህርት ጥራት ማረጋገጫ እንደሆነም ተናግረዋል። የዚሁ ለውጥ አካል የሆነው ዩኒቨርሲቲያችን በብሔራዊ ደረጃ የሚሰጠውን የመውጫ ፈተና የወሰዱ በከፍተኛ ቁጥር ማሳለፍ መቻሉ የዚህ የታድሶ ውጤት ነው። ውድ ምሩቃን፣ እናንተ በወረቀት ብቻ ሳይሆን የእውቀት፣ የአመራር እና የለውጥ ችቦ ተሸካሚዎች ሆናችሁ ኃላፊነት መሸከም የሚያስችል አቅም ይዛችሁ ለዛሬው ቀን በመብቃታችሁ በድጋሜ እንኳን ደስ ያላችሁ። ተማሪዎቹ የአመራርና የለውጥ ችቦ ተሸካሚ በመሆን ኃላፊነትን መሸከም የሚያስችል አቅም ይዘው ለምረቃ መብቃታቸውን ገልጸውም የዘላቂ ግብርና አልሚዎች የዲጂታል መፍትያ ምንጮች በመሆን ሀገር ገንቢ እንዲሆኑ የሥራ ስምሪት ሰጥተዋል። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል በምረቃ ስነ ስርዓቱ ላይ እንዳሉት ዩኒቨርሲቲው ከተቋቋመበት ጊዜ ጀምሮም በተለያዩ የትምህርት መስኮች 84897 ተማሪ ገበሬዎችን በማስመረቅ በሀገሪቱ እድገትና በልጽግና የበኩሉን ድርሻም እየተወጣ ይገኛል ብለዋል። አርባምንጭ ዩኒቨርሲቲ የዛሬዎቹን ተመራቂዎች ጨምሮ በአጠቃላይ ያስመረቃቸው ምሩቃን ብዛት የፈር ቀዳጁ የአርባምንጭ ውሃ ቴክኖሎጂ ኢንስቲትዩት የ 198 ዓም የመጀመሪያ ዙር 45 ዲፕሎማ ፕሮግራም ምሩቃንን ጨምሮ በዲፕሎማ 645፣ በከፍተኛ ዲፕሎማ 1251፣ በመጀመሪያ ዲግሪ የህክምና ዶክትሬት ድግሪን ጨምሮ 84897 ምሩቃንን በተለያዩ የትምህርት መስኮች በማስመረቅ ለሀገራችን እድገትና ብልጽግና የበኩሉን ድርሻ አበርክቷል። የዕለቱ ምረቃ የዩኒቨርሲቲው ዋና ዋና የትኩረት መስኮችን ጥናትና ምርምር በማድረግ ራስ ገዝ ዩኒቨርሲቲ ለመሆን ትልቅ ምዕራፍ ላይ መድረሱንና የማስተማሪያና ሬፍራል ሆስፒታል ወደ ስራ በገባበት ወቅት በመሆኑም ምረቃውን ልዩ ያደርገዋል ብለዋል። ወደ ቀጣዩ የሙያ ሕይወታችሁ ስትገቡ በአካዳሚክ እውቀት ብቻ ሳይሆን በክህሎትና ሥነ ምግባራዊ ሴቶች የዳበረ ማንነት እንደምታሳዩ እርግጠኞች ነን በምትሰማሩበት የስራ መስክ ሀገርና ሕዝብ የሚጠብቅባችሁን ኃላፊነት በታማኝነትና ታታሪነት እንደምትወጡ፣ በሀገር ግንባታ ላይ የበኩላችሁን የጎላ አስተዋጽኦ እንደምታበረክቱም እምነታችን የጸና ነው። ተማሪዎቹ በዩኒቨርሲቲው ባገኙት እውቀት ሀገርና ህዝብን በታማኝነትና በኃላፊነት በማገልገል ለሀገር ግንባታ የበኩላቸውን አስተዋጽኦ እንዲወጡም አሳስበዋል ዶክተር ኢንጂነር አብደላ ከማል። በዕለቱ ከፍተኛ ውጤት በማምጣት ሜዳሊያ ከተሸለሙ ተማሪዎች መካከል ከሕግ ትምህርት ክፍል ከፍተኛ ውጤት ያመጣችውም ተመራቂ ተማሪ ሰላማዊት መላኩና ያሬድ ጌታቸው እንደተናገሩት በፈጣሪ እገዛና በጋራ በማጥናት እንዲሁም በቤተሰቦቻችን እገዛም ለስኬት በቅተናል ብለዋል። ለዚህ ውጤት አበቃኝ ብዬ አንድ ላስብ የምችለው ምክንያት አንደኛ ኮኦፕሬሽን ወይም ከጓደኞች ጋር ያለኝ ትብብር፣ ስናነብም ስናጠናም ሆነ ያለንን ነገር ያለንን ፖቴንሻል አንድ ላይ በመጭመቅ በራሳችን ላይ ደግሞ ኢንቨስት በማድረግ ይህን ውጤት ላመጣ ችያለሁ። ተሰብስበን ነበር የምናጠናው። ብቻችን ማጥረስ ሲኖርብን ደግሞ ብቻችን እናጠናለን። ኮምፒቲቲቭ ብንሆንም ደግሞ በዛው ልክ ደግሞ ኮላቦሬቲቭ ስለሆንን እንደ ተፎካካሪ ሲሆን በቃ እንደ ጓደኛ እያጠናን የመጣ ነው።